ቀበሌ ነው፣ እየፈራረሰ ጣራ ያፍሳል። የራሱ ቀዳዳ ነው። አሁን ለዓመት በላይ ያስጠላል ብዬ በዚህ በወረቀት ቤተክርስቲያን እንኳን ይቻላትም ኑሮ ኑሮ ያው ያለን ወንድሜ ሲጥልልኝ ይበላል። ለእነሱ አብሮ ሲሰጥ አብሬ ይበላል። በቃ ከዛ ውጭ የለም። በዓል እንዴት ነው ምታሳልፊው? በዓል ያው በሞላ ጎደል ታለፋል። ዋናው ጤና ነው። እሺ እንግዲህ እነሱን ነው መተመርቂ። አይዞሽ፣ እግዚአብሔር ያውቃል። መልካም በዓል ልጆች፣ የሚያድጉ ልጆች አሉ ቤት ውስጥ። አይዞሽ፣ አይክፋሽ። አስራ አንድ ዓመት ሰርቻለሁ። ያው ስራ መልቀቅ አለብሽ አሉኝ። ለቀቅሽ እኮ አገልግሎቱ ስድስት መቶ ብር ምናምን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 አለኝ እና እንደው ለዛ ለሽንኩርት ቢሆን አድርሱ ብላልካን ነው እሱ ልናደርስ መጥተን ነው። እንድትከታተሉን እንጋብዛለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርጌ ያመሰግናለሁኝ። አብረን እንገባለን። ተከተሉኝ። ሰላም። አሁን አመሰግናለሁ። ለበዓል ነበር የተገናኘው። አዎ፣ ደግመን መጣን። እንግዲህ ተገናኘን። አዎ፣ እግዚአብሔር ይስጥልኝ። አዎ። እንዴት ነሽ? ደህና ነኝ። ፋሲካ በኋላ ነው መልሰን የተገናኘ ነው። እንግዲህ የእናንተን ፕሮግራም ያው ለቀነው ነበር። ያየው ሰው አለ እንዴ? ያየው ሻሊሽ ሰው አለ እንዴ? እኔ ማንንም እኔ እንትንም ስለማ የእርገንዶ ነው ስልኬ ምንጠቀመው ማንንም አልጠየቁኝም አደለ። ፕሮግራሙን አየነው ነው ያለሽም የለም የደወልላችሁም የለም። በዓል እንዴት አለፈ ታዲያ? በዓል ቆንጆ ነው። እድሜ ለእናንተ እድሜ ለደጋጎቹ

በፊት በቅርብ ጊዜ አላስወጣም ብሎ እንዲሸምቅቆ የነበረ አሁን እየተሻለኝ፣ በእምነት በጸበል እየተሻለኝ ወጣ ወጣ እላለሁ። ትንሽ ወደ ውጭ ግቢውን ምናምን ሄዳለሁ። ተመስገን። በፊት በጣም በቃ እንዲሽምቅቅ ይዞኝ አድርጎ ይዞኝ ነበር። ዛሬ ልጆቹ አሉ። ያኔ ስንመጣ አልነበሩ አደለ? ረፍቶ ነው ነው። ዛሬ እሑድ ስለሆነ ነው። እሑድ ስለሆነ ነው። ስንት ነበሩ? ሁለት ነው። የወንድሞች ልጆች ናቸው አለ አንዱታኝታለች አንዱ ነው ጎረምሳ። እንዴና እስቲ ዜጋ ቁጫል ደህና ነህ? ይሄ ምንድን ነው? ይሄ ላርግልህ እንዴ? ይሄ ላርግልህ ስቴማ ሚል ላርግልህ። ቆይ ደህና ነህ? እንዴት ነህ? ምንድን ይሄ ምንድን ይሄ ቆንጆ። ይነ ደግሞ ስም ማን ነው? አሜን። አሜን ነው እንዴ? እውነት ነው። የኔ ሴቷ ልጅ ስም አሜን ነው። ስንት አመት ነው? ጎበዝ፣ ጎበዝ ልጅ ስንት ያክፍል ነህ? ኬጂ ስሪ። ኬጂ ስሪ። ዘንድሮ ተመራቂ ነህ? ዘንድሮ ትመረቃለህ። ትጠራኛለህ። የት ነው የምትማረው? ኬጂ ስሪ ትምህርት ቤት። ትምህርት ቤት ስሙ ምንድን ነው? ዳግማዊ። ዳግማዊ ብርሃን ነው የምትማረው? ሚገርም ነው። እዛ እኮ ነው የተማርኩት እኔም። ታውቃለህ? አንድ ትምህርት ቤት ነው የተማርነው ማለት ነው። እንዴት ነህ? ስታድግ ምንድን ምንድነው መሆን የምትፈልገው ስታድግ? ፖሊስ ጎበዝ ልጅ ለምንድን ነው ፖሊስ መሆን የፈለግከው ለምንድን ነው ሌባ ሲሰርቅ ለመያዝ ሌላስ ለመያዝ ሌባ ለመያዝ አደለ ከዛ ደግሞ ሰላም ለማስከበር አደለ የፖሊስ ዋጋ ገብተዋል ማለት ነው አንተ ጎበዝ ልጅ ነ ፖሊሶቹ ለብሰው ሲሄዱ ምናምን ያምረሃል ደስ ይላሉ አደለ ደስ ይላላ ለብሳቸው ጎበዝ እንደ ፖሊስ ነው መሆን የምትፈልገው ጎበዝ አመት ባል እንዴት አለፈ አመት ባል ፋሲካ አሩ ቆንጆ አለፈ አደለ አዎ ማሚን ታግዟታላችሁ እ ማን ብለህ ነው የምጠራት ማን ብለህ ነው የምጠራት እ ማሚ ጎበዝ ታግዛት አለ አይደል ምን ምን ታረግላታለህ ቤት እጠርጋለሁ ጎበዝ ጨዋ ልጅ ነው ደሞ ታስታውቃለህ ጨዋ ልጅ ነው ያስታውቃለሁ ገና አትል ጎበዝ ልጅ እሺ። የወንድም ልጅም ቢሆኑ ቆንጆ የራስ ልጅ ነው መኖራቸው ቆንጆ ነው። እሺ ሊከፋሽ አይገባም። እንግዲህ ዛሬ ተመልሰን የመጣ ነው ልንጠይቅሽ ብለን ነው። እንግዲህ የእናንተ ፕሮግራም ከሄደ በኋላ ያው ሰው ያየዋል ካዩት ቤተሰቦች መካከል አንዲት የጊዜ ሚዲያ ቤተሰብ ያው ስሜ የማይጠቀስ ብላ የአንቺን ታሪክ ሰምታ በዚህ እድሜዋ መውጣት መግባት እየቻለች በእግሯ ምክንያት እንደዚህ ተይዛ ደግሞ ሕፃናት ልጆችም እያሳደገች መቀመጡ አሳዝናኝ አንጀት የንበላቸው ብላ አደራ ብላ መልክት ልካ ነው። እሺ እሱም መልክት ልንሰጥሽን የመጣ ነው። ይሄ የኢትዮጵያ አምስት ሺ ብር ነው ስጥተብዬ ነው ሺ አደራ ልሰጥ ነው የመጣሁት። ያው እግዚአብሔር የወደደውን የፈቀደውን አድርጎ ነው እንግዲህ እንዲሆን እንዲሆን ታደርገዋለሽ እሺ ይሄው ተቀበይ እግዚአብሔር ይስጥልኝ መብራን ትስጥልኝ እግዚአብሔር ልጆች ካሉሽ ልጆች ይደጉልሽ እና ጤናሽን እንጀራሽን ይባርክልሽ አሜን ጤና ቤተሰቦችሽን ባጠቃላይ ጤና ይጠብቅልሽ አሜን ከምንም በላይ ለሰው ልጅ ጤና ነው እና ጤናሽን ይስጥሽ እስከነ መላ ቤተሰቦችሽ ወራትሽን ሁሉ ይባርከው አመሰግናለሁ እናትና ልጅ እነሱ ይጠብቁሽ። አሜን አሜን። በጣም ነው የምናመሰግነው፣ ክበሬልን። እግዚአብሔር ደግሞ አሁንም ጤናሽን መልሶልሽ ደግመን በሰላም እንድንገናኝ ያርገንሽ። እናንተንም አመሰግናለሁ። እግዚአብሔር አስጥልኝ። አሜን አሜን። ኑሩልኝ። ጤናችሁን ይስጣችሁ። ከምንም በላይ ለሰው ልጅ ጤና ነው። ጤናችሁን ይስጣችሁ። መስፍንዬ፣ አንተም የእኔ ጌታ፣ እግዚአብሔር ጤናችሁን ይስጣችሁ። ምንም ነገር ሁሉ ነገር አላፊ ቀሬና ሀብትም ፎቅ ምንም ይቀራል ሰው በጤና ሲኖር ነው። እኔ ብዙ አይቻለሁ እኔ ብዙ ስራ ሰርቻለሁ አይቼዋለሁ። ሁሉን ነገር ምንም ሁሉ ነገር በጤና እና ጤናችሁን ይስጣችሁ። እኔ ሌላ ምንም የሚስጣችሁ ምላችሁ ነገር የለም። ጤናችሁ ይስጣችሁ። አመሰግናለሁ። እግዚአብሔር ይስጥልኝ፣ ክበሩልኝ። ንግ አመሰግናለሁ። ጡረታም የለሽም እንደ ምንም የለኝም ክበብ ነበረ ምሰራው ያው አገልግሎት ብቻ ነው ዝም ብሎ በማይረባ አገልግሎት ተሰተኝ ወጣሁኝ። በቃ ሌላ ምናምን ስንት አመት ነበር ሰረበልሽ? አስራ አንድ አመት ሰርቻለሁ እኮ እዚህ ዜሮ ሁለት አስፋልት ዳር ያለው አስራ አንድ ቁጥር ማዞሪያ ጋር አስራ አንድ አመት ምንም የለውም። ያኔ ሆዴን እጢ በጣም አንተን ብሎኝ እጢ ነበረብኝ በቃ ምንም ጤና አጣሁኝ ስል ለማስወጣት ብዬ ያው ስቀርም ሲያመኝ ስል ኮሚቴዎቹ እንትን አሉ ስራ መልቀቅ አለብሽ አሉኝ። ለቀኩኝ አገልግሎት ብቻ የአገልግሎቱ ስድስት መቶ ብር ምናምን ነው። ያንን ሁሉ አመት ሰርተሽ ስድስት መቶ ብር? እውነትሽ ነው። መብርሃነ ስንት አመት ምህረት ላይ ነው እንደዚ ሰጡሽ? መች መሰለ? ስንት አመት ይሆናል? ግን ምንም ቢሆን የአስራ ምናምን አመት ሰርቶች ስድስት መቶ ብር። አስራ አንድ አመቴ ነው ያኔ። ዳንኤል የሚባሉት መንገድና ትራንስፖርት የሚሰራው የሞተው ዳንኤል፣ እሱ በነበረ ሰዓት ነው እኔ የገባሁት። ዘጠና ሁለት ነው ዘጠና ወደ ዘጠና ሁለት አካባቢ ነው የገባሁት እና አስራ አንድ አመት ሰርቻለሁ። ያው እንደዛ ደሞዝዬ ዝም ብሎ ትንሽ ነበር። ቁርስ ቤት ነበር ነው የተቀጠርኩት ከዛ ደግሞ ውስጥ ሁሉን ነገር ሁለገብ ነበር የምሰራው በቃ እንደዚህ ሆኖ ቀረ ሽሽ በቃ ጤና ይስጠሽ ፈጣሪ ልጆችም ነው የሚያሳድግልሽ ጤናሽን ብቻ ለምሽ ክብር አይዞሽ አመሰግ ግድ የለም አይዞሽሽ አይዞሽ በርች እግዚአብሔር ያውቃል እንዲሁን እንዲሁን አድርጊው፣ ዝም ብለሽ ይጠቅምሻል ብለን አይደለም። እሺ አሁን እንዲ አመሰግናለሁ። እናንተ እግዚአብሔር ይስጥልሽ፣ አይዞሽ። እሱ ነው ያየሽ። እሺ እኛ አይደለንም። እኛ እሱ መስፍን አለ፣ ሰፈሬ እንደዚህ በጣም የተወዳች አለ። ቆይቶ የሰፈር ልጅ ጥላ ነው አይደለ? የሰፈር ልጅ አብሮ ማደግ ጥላ ነው። የሰፈር ልጅ ጥላ ነው። እግዚአብሔር እሱን ይጠብቀው፣ መብራን ጠብቀው፣ ስራውን ይባርክለት፣ ልጆቹ ይደጉለት፣ ከፍ ያለ ቦታ ይድረስ። አንተንም እንደዛ አባት፣ አመሰግናለሁ እግዚአብሔር ሁሉ ነገሯን ይጠብቃት፣ ጤናዋን ይስጣት፣ ምንም እንቅፋት አይንካት። እስከነ መላ ቤተሰቦች ራሱ መብራን ትጠብቃት፣ አማኔን ይጠብቃት። እኔ በቆንኩ ሁሉ ጊዜ ለጸሎት በቆንኩ ጊዜ አስባታለሁ። መብራን ትስጥልኝ መብራን የተወደዳችሁ እና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ እዚህ ቤተሰብ ውስጥ የነበረን ቆይታ ይህንን ይመስላል። ያው አድርሱ የተባልነውን ሳንቲም ማድረሳችንን ለማሳወቅ ደግሞ ደግሞ እንደው ምናልባት ለሌላ ሰው መነሳሻ ከሆነ ብለን ነው እንጂ ለታይታና ደግሞ የሰጠናትም ሳንቲም የሚጠቅም ነው ብለን አይደለም። በእርግጥ ለእሷ ብዙ ጉድለት ላለባት ሰው ብዙ ነገር ብዙ ቀዳዳ ይሸፍንላታል። ሕፃናት ልጆች አሏት። የወንድሞቿ ልጆች ነው የምታሳድገው። እኛ ደግሞ አድርሱ ተብለን ነው ለበዓል ለፋሲካ የሰራነው ፕሮግራም ነበር። እሱ ፕሮግራም ሲሄድ ከጊዜ ሚዲያ ተመልካቾች መካከል አንዷ ከባህር ማዶ ስሜን እንዳይጠቀስ ስሜን መድህን ያለም ያውቀዋል። ዝም ብላችሁ አደሱልን ብላልካን ልካን ስለነበረ እሱን መተን ልናደርስ ብለን ነው፣ ለታይታ አይደለም የሰጠሽልን። አንቺ ራስሽን ታውቂያለሽ። እጅግ በጣም ከልብ አድርገን ነው የምናመሰግነው ስለሰጠሽ። የምትሰጭው አትጪ ሰጥቶ ከመዝደቅ ለምሶ ከመድበቅ አትጉደይ የሎሚ ሽታውን የፋሲካ ደስታውን አይንሳሽ እንላለን። እጅግ በጣም ከልብ አድርገን እናመሰግናለን። እናንተም የጊዜ ሚዲያ ቤተሰቦች ስለተከታተላችሁን፣ አብራችሁን ስለቆያችሁ፣ ሀሳብ አስተያየቶቻችሁንም ስለምትሰጡን እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ሁሌ እንደምንለው ሁሌ እንደምንመኝላችሁ፣ በያላችሁበት ያለም ጫፍ፣ በያላችሁበት ያገር ጥጉሉ ክፉ ሳይነካችሁ፣ ደግ ሳያልፋችሁ ትከርሙልን ዘንድ ወደድ እናመሰግናለን። ክበሩልን።